የባሕር በር ለኢትዮጵያ ሰላምና መረጋጋት ወሳኝ መሆኑን በመካከለኛው ምስራቅ የኢትዮጵያና አረብ ሀገራት ግንኙነት ተመራማሪ ረዳት ፕሮፌሰር አደም ካሚል አስገነዘቡ። ረዳት ፕሮፌሰሩ ኢትዮጵያ ባሕር በር አልባ በመሆኗ ምክንያት እየደረሰባት ያለውን ዘርፈ ብዙ ጫና በተመለከተም ማብራሪያ ሰጥተዋል። ሰለሞን ዘመኑ እንደሚከተለው ያቀርበዋል። ኢትዮጵያም በቀይ ባሕር ላይ የነበራትን የባሕር በር ፍትሐዊነት በሌለው መንገድ ካጣች በኋላ ከባሕር በር ጸጋዎች ርቃ ቆይታለች። ይህ ሁኔታም በንግድ በዲፕሎማሲያዊ ግንኙነት በጂኦፖለቲካውና በሌሎች ዘርፎች ጫና ውስጥ እንድትገባ አድርጓት ቆይቷል። በመካከለኛው ምስራቅ የኢትዮጵያና አረብ ሀገራት ግንኙነት አጥኚ ረዳት ፕሮፌሰር አደም ካሚል በስልክ እንዳስረዱት ኢትዮጵያ የባህር በሯን ካጣች በኋላ የደረሰባትን ጉዳቶች አንስተዋል። ቀይ ባህር በእኛ ቁጥጥር ስር በነበረበት ጊዜ ሰላሙ፣ መረጋጋቱ፣ የንግዱ የሁሉ እንቅስቃሴ በጥሩ ሁኔታ ነበረ። ቀይ ባህርን ስናጣ ነው ያ ሁሉ የተበላሸው ማለት እንችላለን። ቀይ ባህር በእኛ ጊዜ በእኛ ቁጥጥር ጊዜ ሁሲዎች የሚባሉት የመን ውስጥ የተፈጠሩት፣ ወይም የኢራንና የእስራኤል ፍጥጫ፣ ወይም የፈለስጢን ፍጥጫ፣ ወይም ጅቡቲ የሚሊተሪ ማዕከል መሆን ይህ ሁሉ የተከሰተው እኛ ከቀይ ባህራችን በመራቃችን ነው። የባህር ወንበዶች የሱማሌ አካባቢ የወጡ የተከሰ ከሰጡት ቀይ ባህር ላይ የእኛ ሰራዊት ሲወጣ ቀይ ባህር ተጋለጠ ለአደጋ፣ ለሰላምና መረጋጋት እጦት ተጋለጠ ማለት እንችላለን። ባሕር በር ምርት ወደ ሀገር ውስጥ ለማስገባትና፣ ወደ ውጭ ለመላክ፣ የሀገርን ደህንነትን ለመጠበቅ፣ የኑሮ ውድነትን ለመቆጣጠር፣ ከውጭው ዓለም ጋር በቀላሉ በባህር ለመገናኘት ያለው ጠቀሜታ ከፍተኛ መሆኑን የገለጹት ረዳት ፕሮፌሰር አደም የባህር በር አለመኖር ግን በሀገሪቱ ላይ ያስከትለውን ጫና አመላክተዋል። ሌላ ብዙ ወጪ አስከትሎብናል። እኛ በጅቡቲ በኩል ስናጓጉዝ እስከ አንድ ነጥብ አምስት ቢሊዮን ዶላር ርባ ዓመት ተጨማሪ ወጪ የምናደርገው አንደኛ የምንፈልገው እቃ በወቅቱ ሊደርስ አልቻለልንም። ሁለተኛ ማጓጓዣውም ሌላ ወጭ፣ ኢንሹራንሱም ሁሉም እየጨመረብን ነው ያለው። ይሄ ምን ላይ ያንጸባርቃል? ኑሮ ውድነት ላይ ያንጸባርቃል። እቃ በዋቦያ ለማገኘት ሁኔታን ያስከትልብናል ሌላ ውጭ ምንዛሬ ተጨማሪ ውጪ ሊያስፈልገን ይችላል ኢትዮጵያ በአፍሪካ በአረቡ ዓለምና በሌላው ዓለም ያላት ከበሬታ ከፍተኛ መሆኑን የገለጹት ረዳት ፕሮፌሰር አደም ይህንን አቅሟን በመጠቀም የባህር በሯን ለማስመለስ ዲፕሎማሲያዊ አማራጮችን ቅድሚያ በመስጠት መስራት እንደሚገባትም አስረድተዋል እኛ ምንድን ነው መጠቀም ያለብን የሰላማዊ መንገድ እንጠቀማለት ከመጨረሻው ዲፕሎማሲያችንን እንማጠናከራል አለብን በሰላማዊ መንገድ ንብረታችንን አስመልሰን ለሁሉም ለጋራ ጥቅም የሚሆነን መፍጠር አስፈላጊ ጊዜ ነው ማለት እንችላለን። የኤርትራ ሕዝብ ሰላሳ አምስት ዓመት ሞከረው ተጠቃሚ አልሆነም። ስለዚህ ከኢትዮጵያ ጋር መልሶ የመዋሀዱ የመቀራረቡ፣ የመዛመዱ ምክንያቱም በደምም በስጋም የተሳሰርን ስለሆነ ጥቅሙም እዛ ላይ ስለሆነ የመቀራረቡ ያንን አጉልቶ ማውጣት ግን እኛ ጋር ዲፕሎማሲ እንቅስቃሴያችን የተጠናከረ መሆን አለበት ከገልፍ ሀገራቶች ጋር ያለን ቁርጥኝነት በተለይ አረበኛ የሚችሉ ዲፕሎማሲዎች በመደቡ አስፈላጊ ይመስለኛል። የሚዲያውም አገልግሎት በአረበኛ የተጠናከረ መሆን አለበት። ከዚህ በተጨማሪ ተጽዕኖ ፈጣሪ አካላትንና ተቋማትን ከጎኗ በማሰለፍ የጀመረችውን የባህር በር ጥያቄ ማጠናከር እንዳለባት አሳስበዋል።